ብዙዎች ያላቻ ጋብቻ ያሉት ጥምረት ለባህሩ በር ጥያቄ ከኢሳያስ የተወጠነ ሴራ! በማዕከላዊ መንግስት ያኮረፈው ህወሓት የጠነሰሰው እርሾ ትላንት የተረገዘ የማይወለደው አስጨናቂ ምጥ ታሪክ የማይረሳው ቸልተኝነት ያስከተለው ፍጥጫ ሺዎች የተገበሩበት የደም ምድር ይህ አኪልዳማዋ ሰሜናዊት ኢትዮጵያ የተፈጠረ የልጅ ልጅ የወረሰው ጥቁር አሻራ ነው። ሰሞነኛው ቃል ጽምዶ ሻዕቢያና የህወሓት የበሬ ካራጁ ውሎ የጥላት የጠላት ወዳጄ የሚል ትርክት ያጣምረው የጅብና ያያ ተረት አፍላ ፍቅር ወዲህ የጥይት ድምፅ የሰለቸው ምስኪን ህዝብ ጉልምስና የናፈቀው የሰሜን ወጣት መስዋዕትነት አላልፍላት ያለች የዛች ትግራይ ናት። ያልታበሰ እምባ ወዲያ ማዶ በልቶ ማደር ብርቆኖባቸው ለጦርነት የሚማገዱ ታዳጊዎች ደግሞ ስቃዩ አላባራ ያላቸው ይዛ ሰፈር ሴቶች ሲቃ በመቁረቢያ ዕድሜያቸው በስጋት የሚኖሩ አባቶች ወልዳ የመከነች አሳድጋ ጧሪ አጣች ማማ ይህ ዘወትር የጥይት ድምፅ ከማይጠፋበት ከትግራይ ሰማይ ስር የሚሰማው ዋይታ ነው። ይህ ስልጣኔን ቀረማ ካስረከበች የአባቶች ምድር የሚጎሰም ነጋሪት ጦር ነው። የአንድ አባት ልጆች የዘወትር ንትርክ ጠፋ ሲሉት እንደ ረመጥ ከተዳፈነበት ወጥቶ የሚፋጅ እሳት፣ መቶ ዓመታትን አልፎ ዛሬም ድረስ የዘለቀ መንግስታት ወርዶ ቢተካኩ እንኳን ያልሰከነው ውጥረት እያደርጉ ምርቶ ይሄው ከሰሞኑ ጥዘዙ ተካሯል። የኢትዮጵያን አንድ ዘጠነኛ ቆዳ ስፋት ያላት ሀገር ኤርትራ 6 ሚሊዮን ህዝብ ይዛ ከ120 ሚሊዮን ህዝብ ባለቤቱ ሀገር ጋር ዳግም ጦር ልትማዘዝ አሉኛ ልቻቸውን ግብረ አበሮቿን ሰብስባ በሀገር ውስጥ አኩራፊዎች ታጅባ፣ ሉዓላዊቷን ሀገር ድንበር ጥሳ ከዘለቀች ክረምት አልፎ ክረምት ሄዷል። የነገሩ ስር መስደድ ውሎ አድሮ ቢከርም፣ ሰሞኑን በኢትዮጵያ ውጪ ጉዳይ በኩል ለተባበሩት መንግስታቱ ድርጅት ዋና ጸሐፊ የተሰደደው የኤርትራን ሽኩቻ ይኸውልኝ ስሙልኝ መልእክት የጦርነቱን አይቀሬነት ምልክት ነው ሲሉ ዓለም አቀፍ ሚዲያዎች ትንበያቸውን እንዲያስቀምጡ ሳያስገድዳቸው አልቀረም። ያቺ ስለ ኢትዮጵያ የማዝተኛዋ ሀገር አሉ ዶክተር ጌዲዮን ጢሞቴዎስ በደብዳቤያቸው ያቺ ለኢትዮጵያ የማዝተኛዋ ሀገር ለኋላዊቷን ሀገር ተዳፍራለች። ድንበር አልፋ መጥታ የአልጀርሱን ስምምነት ጭምር ጥሳለች። ይባስ በውስጥ ጉዳይ ገብታ በማያገባት የራሷ ሲያርባት እንዲል ሆናለች። የውስጧ አኩራፊ ታጣቂዎችን በገንዘብ በመሳሪያና በሞራልም ጭምር የእኛ ልጅ በርቺ በርቺ ሆላንዳ ትረቺ አይነቱን ያገሬን ጭብጨባ እየለገሰች ነውና ተውበሏት። ያችን ሰው ለተመዱ ዋና ጸሐፊ የተላከ ደብዳቤ የውስጥ ገጾች ኃይለ ቃላት የታከሉበት እዩልኝ ስሙልኝ ክታብ ነበር። የክሱ ባለቤቶች የደርግን መንግስት ለመጣል የተጣመሩት ነገር ግን የዘመን ባላንጣዎቹ። የአዛውንቱ ኢሰያስ ሻቢያ እና ደብረ ጽዮን እኔ ካልመራሁት የሚለው በምርጫ ቦርድ ህጋዊ እውቅና የተነጠቀ ህዋት ለችሎቱ ዋና ዳኛ ሲገልጹ ጅራፍ ራሱ ገርፎ ራሱ ይጨዋል አይነት ተመሳሳይ ማስተባበያ ሲሰጡ፣ ግንኙነታቸውን ግን ሳይክዱ አልቀሩም። ድንበር ከፍተን የህዝብ ለህዝብ ግንኙነታችንን ለማሳደግ በጋራ እየሰራን ነው የሚል የምንታመጣላችሁ መልእክት አክለዋል። ብዙዎች በጥርጣሪ አይን ያዩት የሁለቱ ያልተለመደ ጥምረት የሕዝብ ለሕዝብ ግንኙነቱ ሽፋን ነው ሲሉ ገልጸውታል። የቀድሞ የህወሓት ከፍተኛ አመራር የነበሩት ጀነራል ጻድቃን ግብረ ትንሳኤ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ የህወሓት አመራሮች ወንጀላቸውን ለመደበቅ የሰሩት የጦርነት ምሽግ ነው፣ እቺን እቺንማ አብረን እያለን እናውቃታለን ሆንሽን ፈልጊ ሲሉ በተለይ የጊዜያዊ አስተዳደሩ ፕሬዚዳንት ይህንን የህወሓትና የኤርትራን ጥምረት ባለመቀበላቸው ሌላ እርምጃና ግፊት የተደረገባቸው እንደሆነም ገልጸዋል። ከማዕከላዊ መንግስቱ ጋር እየሰሩ የሚገኙት ጌታቸው ረዳ በበኩላቸው የትግራይ ህዝብ በጽምዶ የሴራ ወጥመድ መቼ ማይጠመድም ለማያቁች ታጠኝ የሚል ምላሽ ለህወሓት አመራሮች መልሰዋል። ምንም እንኳን የትግራይ አክቲቪስቶች ምልከታቸው ላይ የቅል ቢሆንም እውነት የትግራይ ህዝብ በጥምረቱ ደስተኛ ነው ወይ? ያም ሆነ ይህ ግን በውጥረቱ ዙሪያ የፖለቲካ ተንታኞች ይህን አሉ። የውስጥ ችግሮቿን የቤት ስራ ያልተወጣችው ኢትዮጵያ ሌላ ፈተና ከጎረቤት ሀገር ኤርትራ የገጠማት ይመስላል ሲሉ ይጀምራሉ። ጥምረቱ እውነት ከሆነ አላማው ምንድን ነው? እስከ ምንስ ድረስ ሊዘልቅ ይችላል? ምናልባት ሌላ ደም አፋሳሽ ጦርነት በቀጠናው ሊቀሰቀስ ይችላል የብዙዎች ስጋት ነው። የፌዴራል መንግስት የሁለቱን ጥምረት እስከዛሬ በዝምታ መመልከቱ የብዙዎች ጥያቄ ሆኗል። የሁለቱ ጥምረት ሳሁን ላለበት ደረጃ ዋጋ ያስከፈለው የመንግስት ዝምታ፣ ሌላው ቢቀር ሉዓላዊ ድንበሩን እንኳን ማስከበር ነበረበት ሲሉ ሌሎች በፊናቸው። ኢትዮጵያ ከኤርትራ ጋር ጸብ ውስጥ ደፍራ የምትገባ ከሆነ የውስጥ ችግሮቿ ታክሎበት አደጋ መሆኑን ስለምታውቅ ነው ዝምታን መርጣ ወደ ተባበሩት መንግስታት ድርጅት ደብዳቤ መስደዷ ይላሉ። የዓለማችን በህዝብ ቁጥሯ ትልቋ ወደብ አልባ ሀገር ኢትዮጵያ የባህር በሯን ጥያቄ ማንሳቷ፣ በተለይ ደግሞ የሀገር ውስጥ ሚዲያዎች ወደብ አይቀሬ የህልውና ጉዳይ ነው እያሉ በብዛት መዘገባቸው አንድም በዲፕሎማሲ ካልሆነም በጦርነት ቀይ ባህርን እንዘልቃለን የሚል ቅስቀሳ አድርገዋል ሲሉ አንዳንዶች የኤርትራን ስጋት ምክንያት አድርገው ያቀርቡታል። ምንም እንኳን ጠቅላዩ በተደጋጋሚ እኛ ከጎረቤቶቻችን ጋር ጦርነት አንፈልግም ቢሉም ጉዳዩ ግን ከወደ አስመራ በቀና ልብ ሳይታይ ቀርቷል። እናም ኤርትራ በአብይ አህመድ መንግስት ጦርነት ሳይከፈትባት ቀድማ የውስጥ ግጭቶችን በማባባስ የብልጽግና መንግስት ለባህር በሩ ያለውን ምኞት በጊዜያዊነትም ቢሆን ለማርገብ የተጠቀመችበት ዘዴ ነው ይላሉ በርካቶች። በ1983 በጥምረት ሆነው የደርግን መንግስት የጣሉት ህወሓትና ሻዕቢያ አሁን የኢትዮጵያን መንግስት እንደዛ ለመሞከር ጊዜውም ቴክኖሎጂ አይፈቅድም የሚሉ እንዳሉት ሁሉ ኢትዮጵያ ውስጥ የፖለቲካ ችግር ግንዛቤ ውስጥ አስገብተው ሊሳካ የሚችልበትን ድል ሰፊ ነው ሲሉም የሚያስቀምጡ ጥቂቶች አይደሉም። የአለምን ሀያላት ለሁለት የከፈለው ይሄ ቀጠናው ስጋት ወትሮም የሳያሳፈወርቅ ቀኝ እጅ ነች የምትባለው ሳውዲ አረቢያን እና ግብጽን ከኤርትራ ወገን ያሰለፈ ሲሆን የተባበሩት አረብ ኤሚሬቶች ከኢትዮጵያ ወገን ቀንደኛ ወዳጅ ነው። በጉዳዩ ዙሪያ መምጣታቸው ስጋቱ የአካባቢውን ጂኦፖለቲካ ምን ያህል እንደሚረብሽ ለማወቅ ሙዜ መላጽ ያህል ቀላል አድርጎታል ይባልለታል። በህዳሴው ግድብ አሁንም ኩርፊያ ላይ ያለችው ግብጽ ኢትዮጵያ ግድቡን ውሃ ስታስተነፍስ በጎርፍ እያጥለቀለቀችኝ ነው ብላ ክስ ከምታቀርበው ሱዳን ጋር በመጣመር የጦር መሳሪያ ለኤርትራ እያስታጠቁ ነው የሚሉ ምንጮች እንዳሉ ሆነው አሜሪካና የአውሮፓ ሕብረትም ለጊዜው ዝምታን የመረጡ ቢመስሉም የሀይል ሚዛናቸው ወዴት ሊያመራ እንደሚችል የፖለቲካ ተንታኞች ቅድመ ትንበያቸውን አስቀምጧል። በፕሪቶሪያ ስምምነት እኔም መካት ነበረብኝ በሚል አኩራፊ የነበረችው ኤርትራ ስልሳ ሺህ የሚሆኑ የአማራ ታጣቂዎችን አሰልጥና አስታጥቃለች የሚል ክስም ይቀርብባታል። ኤርትራ በበኩሏ አዲስ አበባ የኢሳያስ መንግስት ተቋም የሆኑ ዲያስፖራዎችን ቢሮ ሰጥታ ጭምር በዝግያ ሴረችብኝ ነው የሚል ክስ ስታቀርብ እናም፣ ይላሉ ምክር ሀሳባቸውን የሚያስቀምጡ የፖለቲካ ተንታኞች። እናም ሳይቃጠል በቅጠል እንዲሉ ቅድሚያ ኢትዮጵያ የውስጥ ችግሮቿን በንግግር መፍታት ይጠብቅባታል። የባርበር ጥያቄዋን ከቀጠናው ሀገራት ጋር ሰላማዊ በሆነ መንገድ እንዴት በጋራ ተጠቃሚነት የወደብ ባለቤት መሆን ይቻላል የሚለውን ሐሳብ ከኤርትራ ከጅቡቲ ከሶማሊያ እና ከኬንያ ጋር መምከር ይጠበቅባታል። ኤርትራም ጉዳዩን በቀናነት በመመልከት ሉዓላዊ ክብሯን ሳይነካ የኢትዮጵያን ጥያቄ በቅንነት መመልከት አለባት ይላሉ አሸማጊያዎቹ። በተጨማሪም የፕሪቶሪያውን ስምምነት እንዳስፈላጊነቱ ናይጄሪያ፣ ደቡብ አፍሪካና ኬንያ ባሉበት በድጋሚ ቢጤን አይከፋም። የአፍሪካ ህብረት፣ ቻይና እና ቱርክም ጉዳዩን በዝምታ ከማየት አልፎ ለቀጠናው ሰላም መፍትሄ አፈላላጊ መሆን አለባቸው። የፖለቲካ ተንታኞች ምክር ሀሳብ ነው ያሙነይህ ቀጣይ ኢትዮጵያ የምታስተናግደው ብሔራዊ ምርጫ እንዴት ይጠናቀቅ ይሆን? የትግራይ ጉዳይስ የፓርላማ ውክናያ ጉዳይ እንዴት ሊዘልቅ ይሆን? የኢትዮጵያ የውስጥ ግጭቶቿ ጉዳይስ መቼ መፍትሄ ያገኛል? ጊዜ የሚፈታው ጉዳይ ነው።